አሰላም አለይኩም አረህመቱላሂ ወበረካቱ ውድና የተከበራቸው የመለኢትዮፕ ተከታታዮች እንዴት ናቸው? ሰላም ነወይ ነጋለኝ አልሐምዱሊላህ። እናንተስ እንዴት ናቸው? ቪዲዮ ስጀምሩ ላይክ እና ሼር፣ ሰብስክራይብ እያደረጋችሁ ጀምሩት። ዛሬ ይዤላችሁ የመጣሁት የኬክ አሰራር ነው። እንደምታዩት አራት እንቁላል አምር ያለሁኝ ለበንዝ ባሌ፣ ቤኪንግ ፓውደር፣ ቫኒላ፣ ሃሊብ እንደዚህ አድርጌ ያለሁኝ አብራችሁም ሆኖ እስከ መጨረሻው ድረስ እንደምታዩኝ አሁን ገና ያንን አላዘገጃጀሁም። አሁን ግን ፍሩኑን እከፍታለሁ። ማን ነው ወዲ ሀ ወዲ ታች ፍሩኑን እከፍታለሁኝ ቁጥሩን የዚህን 200 ላይ አድርጌ ከፍታለሁ ማለት ነው፣ እንዲሞቅልኝ። እንደምታዩት አራቱን እንቁላል ጨምሬአለሁኝ። እንደምታዩት አራቱን እንቁላል በደንብ አድርጌ እንደምታዩት እንደምታዩት ያው ካልጨዋለሁኝ አረፋ እስከሚወጣው ድረስ ከዛ አሁን ምን ጨምራለሁኝ? ለበንዝባዴ ጨምራለሁኝ። ለበንዝባዴ አሁን እንደምታዩት ለበንዝባዴ ጨምሬያለሁ። በለበንዝባዴው ደሞ ኦልባ በለበንዝባዴው ኦልባ በራሱ ሁለት ስኳር ጨምራለሁ ማለት ነው። በለበንዝባዴው ዕቃ ሁለት ስኳር እንደምታዩት። ይሄ ደግሞ በለበንዝባዴው ሁለት ስኳር ጨምረን የለ ከዚህ ከከላጡ ማለት ነው። ከመፍጫው ላይ አሁንም ደግሞ አንድ ሀሊብ ኒዶ ሙሉት አድርጌ አንድ ሀሊብ ኒዶ አንድ ሀሊብ ኒዶ ሁለት ስኳር ጨምራለሁ። አንድ ሀሊብ ኒዶ አሁንም እንደምታዩት አንድ ሙሉ በዛው በሀሊብ ኒዶ ዘይት ሁሉንም በአንድ ላይ ነው። ኧረ እሱ ሁሉንም በአንድ ላይ አንድ ሙሉ ዘይት አራኩኝ። አሁንም እንደምታዩኝ ሀሊብ ሳይል ሀሊብ ሳይል ይኸው አንድና ትንሽዬ ሳንሞላ በጣም ሳንሞላ ትንሽ እንጨምራለን ማለት ነው። አሁን ደግሞ ፐኒሊያ ጨምራለሁ በትንሹ ሚላጋ ሁለት ማለት ነው። ፐኒሊያ ሁለት እጨምራለሁ። አይዩ አላሳሁን አሁን خلاص ይሄን በخلط በደም ባርገ ከልጣው ነሽ ቤተሰብ ሰብ ይሄን እንደምታዩ ታየው እንደዚህ ከልጣው የጨመርኩትን ግብአት ከዛ ከዚህ ደግሞ ሁለት ተግማሽ በዚህ በካሳው ፍርኖ ድቄት አርጌያለሁኝ ፍርኖ ድቄት ሁለት ተግማሽ ፍርኖ ድቄት ማለት ነው። እና ሁለት አድርጌያለሁኝ አሁን ቤኪንግ ፓውደር ጨምራለሁ እንደምታዩት ይህ አሁን ቤኪንግ ፓውደር ከዚ ከዱቄቱ አንድ እና ሁለት ተጨምርና አቀላቅለዋለሁ ማለት ነው እንደዚህ ካቀላቀልኩኝ በዚህ ይህንን እየጨመርኩኝ በደንብ አድርጌ አቀላቅለዋለሁ ማለት ነው። በአንድ እጅ ይዤ ስለሆነ የምሰራው ለማቀላቀል እንትን ያለኝም ቆይ ላቀላቅልና አሳያችኋለሁ። እሺ ቤተሰብ እንደምታዩት የውባ እንዲያቀላቀልኩት በዛ ግን ዱቄቱ ምናልባት ሁለት ተግማሽ እንኳን ቢልባችሁ ዱቄት መጨመር መጨመር ቻላችሁ፣ እንዳይቀጥንባችሁ ቦታ ካዳረስኩ በኋላ ዱቄት አረግበታለሁ። እንደምታዩት ዱቄት ጨምሬበት አለ። ዱቄት በደንብ ጨምሩበት ሻ እንዳይዝባችሁ እንዳይዝባችሁ ዱቄት በደንብ ጨምሩ። ይሄው እንደምታዩት እንደዚህ አድርጌ ጨምር ያለው አልቀረጽኩላችሁ፣ በአንድ እጅ ይዤ ስለሆነ ነው። ከዛ አሁን ደግሞ ይህን ግማሽ ትንሽ አስቀርቻለሁ። እንደምታዩኝ ይህ ትንሽ አስቀርቻለሁ። ለምን ያስጠራሁት ትላረግበት ቸኩላጣ ሁለም ሚላ ጋር ቹኩላጣ አረኩኝና ምንም ምንም ውሃም ያኔ ሀሊብም አንጨምርም፣ ምንም አንጨምርም። በራሱ በዚሁ ነው ማዋህደው። ይኸው ሀባይቦች ወፈረብን ብላችሁ ሀሊብ እንዲያጨምሩ ወይም ወፍራም ነው። ሁለት ሚላ ጋር አርጌ በዛው አሻን ወፈረ ብላችሁ ስትጨምሩት ይበላሻን። አሁን ከዚህ ከላይ ላይ ያረገዋል። እሺ ቤተሰቦች ቹኩላጣውን ጨምሩ ያለ አሁን ምን አረጋለሁ? እንደዚህ እያረኩኝ ከሁሉም ቦታ አቀላቅለዋለሁ ማለት ነው። ሁሉንም እንደዚህ እያደረጋችሁ አቀላቅሉት በእንጨት ማለት ነው። ኋላ እንዴት ብሎ እንደሚወጣ ታዩታላችሁ። ላዚም ከሁሉም ቦታ እንደ በአንድ ጎን ብቻ ከሆነ ቸኮላጣው የመብሰል ኃይል የለውም የሆነ እንትን ይላል ምስጭቅ ማለት ሀይል ያመጣል። ከዛ አሁን ፍሩናችንን ሸቅለን የለ መስራታችን በፊት ፍሩኑ ተሸቅሏል። እና ይ አሁን እንደምታዩት ሁሉም ቦታ ተደርሷል። ሽኩላጠው የለም ብዬ እገምታለሁ። አሁን ጨምራለሁ ማለ ወደ ፍሩ እንደምታዩት ከላስ ፎቶ አልኩት ስንት ደቂቃ ሰጠዋለሁ? አርባ አምስት ደቂቃ ሰጠዋለሁ። ግዴታ ግን አርባ አምስት ደቂቃ ብቻ ሳይሆን አየዋለሁ። እና ቤተሰብ ኬኬ በዚህ መልኩ አልቋን። አሁን ደግሞ ገልብጠንን እንዴት እንደሆነ እናየዋለን ማለት ነው። እንደምታዩት አሁን ገልብጫለሁ። ይሄ ነጩ ግን ዱቄቷሻ ው ድብቅ እንድልልኛ ያደረኩት ነው። አሁን ያሳያችኋለሁ ደግሞ ያው እንግዲህ በዚህ መልኩ ጨርሻለሁ ማለት ነው። ይሄ ያረረ እንደምሳቸው አሽን እንትን ነው ቸኮላታው። እስኪ አብረን እንየው። ይኸው እንደምታዩት ኬኩ በዚህ መልኩ ጨርሻለሁ ማለት ነው። በጣም እንትን ያለ ማለት ነው። የቀድሜ አድበላለኩት ሁለት አይነት ሆኖ ነው የወጡት። ይሄ ደግሞ እንደምታዩት በጣም ቆንጆ ኬክ ነው ማለት ነው። ሞክሩት። እና በሌላ ቪዲዮ እስከምንገናኝ፣ አሰላሙ አለይኩም ወረህመቱላህ ወበረከቱ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። አብሹር ሀባይቦች።